ኖላሜ የሃና አባት እንግዲህ ስለ ሃና ውስጧን እና ለዋን ገጽታዋን አይተው ተጨንቀዋል። ሰሞኑን ጭንቀት ይዛብኛል ሲል እንግዲህ ለጆሮ ጆሮንም ከዚህ በኋላ አሲር ብለው እንደሚጠሩት ጆሮ የሚለው ስም ስላልተመቻቸው እንደቀየሩለት እና በጣም ከፍቶብኛል ልጄ። ግንኙነት ቅርበት አላችሁ? ሆይ በፍጹም የለንም ቅርበት ሲል ነበር የነበረው። እንግዲህ ለሀና ብዬ ሁሉን ነገር ትቼ ወደ ሀገር ኤደሴ ልመለስ ነው እያሉ ይገኛሉ። ወይዘሮ ሚላት ደግሞ ምናሴ በጣም ከባድ ክትትል እንደሚያስፈልገው ዶክተሩ ለትንሽ ጊዜ ወደ ውጭ ሀገር እንደሚሄድ ያበሰራት ጊዜ በጣም ነበረ የደነገጠችው። ስለዚህ ሀና ምን ይገጥማታል? አባቷስ እውነት ወደ ደሴ ይዘዋት ይመለሳሉ ወይንስ? ምን አይነት እድል አላት የሚለውን አብረን እንድናይ ብያለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እዲ ቻናል የተከታታዮች እንደምንላችሁ ደህና ናችሁ ወይ? ዛሬ እንግዲህ ናሎሜ ኖላሜ ክፍል ስምንት ዘጠኝን ባለፈው ስምንትን አቅርቤላችኋለሁ። አሁን ክፍል ዘጠኝን ይዤላችሁ ቀርቤ ያለሁ እንግዲህ እንደምታዩት ሀና በእናቷ ቤት እንግዲህ ሳትታቅ ለሰራተኝነት የገባችው አባቷን ያሳደጋትን ለማዳን ሕክምና ገንዘብ ስለሚያስፈልጋት እንደሆነ ነግረናችኋል። አሁን በዚህ ሰዓት እንግዲህ አባት ተጨንቀዋል። ገንዘብ ምንም ስለማያገኙ ወደ ሀገራቸው ህክምናውም አዲስ አበባ ስለማይቻል ይዤ መመለስ አለብኝ እያሉ ለአሲር ይነግሩት ነበር። አሲር ደግሞ የፈለገ ቢሆን ከየትም ብዬ አምጥቼ እርሰውን አሳክሞታለሁ ሲላይ ተሰርቆ ነው ከየት ትለኛለህ ሌላ እያሉ እያለ ሲላቸው አይ አይደለም አይዞት እያለ ነበር። በዚህ መካከል ላይ እንግዲህ ወይዘሮ ሚላት ስልክ ይጮህላ ይጮሃል። የስልካቸውን ጥሪ ሲያነሱት ዶክተር ነበሩ። የምናሴ ዶክተር ነበር። የምናሴ ዶክተር እንግዲህ እንደምን አሉ ደህና ነዎት ወይ ብለው ከሰላምታውን ከቀረበው በኋላ እንገናኛለን ብዬ ነበር፣ አልተመቸኝም አለች። አዎ እየጠበቅኩ ነበር አለች። አዎ እንደነገርኩሽ ከሀገር ለወጣ ነው። ስለዚህ አንዳንድ ነገሮች እያዘጋጀው ስለነበር አልተመቸኝም። እንደምንም አመቻችተን ብላሴን ቤት መታታይልኝ ስትል በፍፁም ላይልሽ አልችልም። አሁን ዛሬ በረራዬ ነው እና ግን ተጠንቀቂለት ለህክምናው የሚል ነበረ መልእክቱ። እና በጣም ነበረ ያስደነገጣል። ከዛ በኋላ እንግዲህ ከቤት እንደገባች እንግዲህ ሰላም ደግሞ እናቷን ሰላም ነስታታለ። አንቺ አትወጅኝም እናቴ፣ ከልብሽ አይደለም እምትወጂው ያቺን የጠፋችሽን ለእኔ ለህፃንነት እሺ ጀምሮ ልብሽ ተከፍቶልኝ ቅምዛው ጋር ወረቀት ላለችው ልጅ ብቻ ነው ልብሽ የተከፈተው ስትላት ሰላምዬ እባክሽ ይቅርታ አድርጊልሽ እንደዛ ነው ግን ደህና ነሽ ሰላምዬ እያለች ትለማመጣት አለች። ምን ሆንኩኝ እንደዚህ አመለቢ ሲሆን ምን ገጥሞች ነው ስትጠቃታለ እኔ ለመሳደብ ሰላም ብቻ ነው ምትፈልጊው አለቻት። መን ሰላምዬ እባክሽ ይቅርታ አድርጊልኝ እያለ እናት ብትማጸናትም ይቅርታ ማደርግልሽ መስሻል እማየ ይቅርታ ብታደርግልኝ ልጄ አይደለሽም። ስትላት ልጄ አትበለሽም ልጅሽ እኔ ሳልሆን ያችኛዋ ልጅሽ ናት፣ ልጅ ፈልጊያት ስትላት፣ እንግዲህ ወይዘሮ ሚላት በጣም ሀዘን ላይ ትተክዛለች። ሰላም ሰላም ነስታታለች፣ ሰላም አስተቻችም፣ ልጇንም እያስታወሰች እንግዲህ የነበረው ነገር ግን ይቺ ልጅ ለምንድን ነው የምታሳዝነኝ? ለምንድን ነው ሰራተኛ የማትመስለኝ? ለምንድን ነው ግን እያለች እንግዲህ ሀናን፣ ወጣትነቴን የምታስታውሰኝ ለምንድን ነው ሀና ትላለች፣ ማለት ነው። ይቺ ለምንድን ነው ግን፣ ልናገር አፌ የሚያያዘው ለምን ይሆን እያለች፣ እኔ ለብዙ ጊዜ፣ ረዥም ጊዜ ማቅሽ መስሎ ይታየኛል እያለች ወይዘሮ ሚላት እንግዲህ ስለሀና ማሰብ ጀምራለች። ይቅርታ ግን እያለች ነበር ማለት ነው። በዚህን ጊዜ ደግሞ ምናሴና ሀና አንድ ክፍል ሆነው እየተጨዋወቱ በጣም ደስ ሲሉ ነበርና እየተጫዋወቱ እያሉ ድንገት እሷ በመድረሷ ግን በጣም በጣም ትከፋ ትቆጣታለች። ሁለተኛ ከምናሴ አጠገብ እንዳገኝሽ አልፈልግም። እውነቱን ነገሪ፣ ምን እያደረጋሽ ነበር ብላ ስታስጠይቃትም፣ ኧረ በፍጹም ምንም አላደረግንም፣ እየተጫወትን ነበር እንጂ ሌላ ነገር ያደረግነው ነገር የለም ብትላትም ከዚህ በኋላ ከልሱ ጎን እንድትሆኝ አልፈልግሽም ነበር ብላ ያለቻት በዛን ጊዜ እንደገና እሷ ደግሞ ወደ ቤት ስትሄድ ጆሮ ቤት እንዳይመጣ አስጠንቅቀዋለች፣ ማለት ነው። ስለዚህ ለምንድን ነው ጠፋብኝ ቀረብኝ እያለ ሲል፣ ባክህ አባቴ ጋር እራቅልኝ፣ አባቴ እየታመመ ነው። አንተ ባለፈው ከአባቴ እንድትርቅ አልጠየኩህም አለችው። አዎ አለ። ጆሮም ምን ነው አለ። ግን ዛሬ ከእሱም ጋር ነው ያገኘው፣ አለች ሀና። ተከትላ ሮጣ እሱም አልክድም። አዎ እባክህ፣ እኔ ወንድም በዚች ምድር ያለኝ ብቸኛ አባቴ ዘመዴ እሱ ብቻ ነው፣ ምንያሽ ነው ሀና። ሌላ ማውቀው ዘመድ የለኝም፣ እባክህ። እሱን አጣ ማለት መተንፈሴን አቆምኩ ማለት ነው። ይሄ አሁን ከኔ ጋር ምን ያገናኛ? ሲል አሴር ይጠይቃታል። አንተ ስትሰርቅ ደግሞ አባዬ ይጨነቃል። ዶክተሮች ደግሞ ጭንቀት እንዳይጨነቅ አግተውታል። እንግሜ ለአባትሽ አሁን መስረቅ አቆሚ፣ ያለው ስለ እሱ አይመለከተኝም፣ አለችው ሀና። አባቴ በተደጋጋሚ ችግር ውስጥ እየገባ ነው። እባክህ አባዬን ለእኔ ተውልኝ፣ አለችው። አረ በቃ ሀና፣ እንደዚያ ካስ ችግር የለውም። እያስየሰስኩ ወይም እያስፈራራሁ ሳይሆን እየለመንኩ ነው። እባክህ ካባ እየራቀልኝ ምንም መለመን አይጠየብቀብሽም። አባትነቱ እኮ ለአንቺ ነው ሲል ነበር። ስለተረዳኸኝ አመሰግናለሁ፣ ጣጣ የለውም ብለው እንግዲህ በዚህ ተሰናብቷ ሲሄድ ከኋላ ከኋላ እያየ እንግዲህ እሱ ጋር መውደድ ያለበት ነገር ይመስላል እንግዲህ አስተያያቱ ስለዚህ በዚህ መልኩ እንግዲህ አባትም እንዴት ቀረ እያሉ ነበረ። ከዛ በኋላ እንግዲህ ሀናን ደግሞ ጠብቆ ለማናገር ማጧት ስትገባ ሀና ምናሴን ሰላም ሳትለው ድንገት ስትገባበት ተጨንቆ ስለነበረ መንገድ ላይ ጠብቄ ማግኘት አለብኝ፣ ምን እንደሆነ መናገር አለባት ብሎ እስኪ፣ ባክሽ ምን ሆነሽ ነው የዘጋሽ? ምን ሆና ብላስ፣ ለሰላምታህ እኮ መልስ ሰጥቻለሁ። ለሀና፣ የሆነ ነገር እየደበቅሽ ነው። ምን ልደብቅህ እችላለሁ ምናሴ? መወሻሸት አያስፈልግም። ያስቀየምኩሽ ነገር ካለ ልትነግሪኝ። አንተ እኮ በፍጹም አታስቀይመኝም። እንዴት እታስቀይም ትችላለህ? እናትህ ናቸው እንጂ ያስቀየሙኝ። እናቴ ምን አደረገችሽ? ትላንትና ከአንተ መኝታ ክፍል ስንጫወት አይተውን ነበር አይደለም። አዋይታን ነበር። ከዚህ በኋላ ከልጄ ራቂ ብለው አስጠንቅቀውኛል። ጠዋት ለዛ ነው ዝም ብዬ ያለፍኩ። ግን ምናሴ በአንተና በእናትህ መካከል ችግር እንዲገባ ፈልጌ አይደለም። በእናንተ መካከል እንደዚህ አይነት ሰው አይደለውም። እኔ እኔ በእናትና ልጅ መካከል መግባት አልፈልግም። ስትለው ጠዋት ተጨናንቀ ስላየሆን አሁን እየነገርኩ ያለው ትለዋል። በፍጹም አለምናሴ አባክ ዛሬ ደግሞ መገናኘታችንና የነገርኩህን ንግግሮችን ሁሉ ባክ ከስራ እንዳያባሩኝ እናት እንዳትነግርሽ። እናቴ አንቺ ጋጋ ያደረገችው ነገር ትክክል አይደለም። እናቴ ከጊዜ በኋላ መጨቃጨቅ መቆጣጠር ጀምራለች። ምኑ ነው ነው? እንጃ እሱን ሌላ ጊዜ ነግርሻለሁ። አሁን እቤት እኒሄድ። እዚህ ድረስ እንድትመጭ ስላደረግኩሽ ይቅርታ አድርግልኝ ይላታል ማለት ነው ውጩም ላንተ ጥሩ ስላላደለ እና እንሄዶ ወደ ቤት ቀጥ ብለን እንግባ ብላ እንግዲህ መንገድ ላይ ጠብቃ ምሽ እናቷ የተቆጣችበትን ምክንያት ነግረዋለች። ሆኖም ግን እንዳትነግር ነበር ብላ ያስጠነቀቀችው። ከዛ በኋላ ወደ ቤት ሄዱ ማለት ነው። ቤት ሲገቡ እማዬ አላት። ወይዘሮ ሚላት ወደ ልጃቸው መኝታ ክፍል ይገቡና እንዴት ዋልክልኝ ምናሴ? ለምን ዛሬ በጊዜ ተኛ እራሴን አሞኛል ማዬ አላት ማለት ነው። ምን አድርጎ ምን ነው ህመም? ዛሬ ከምን መጣ? እኔ እንደውም ሰሞኑን ሐኪም ሳይህ ውጤት በጣም ደስ ብሎ ነበር አለች። የሰሞኑ ነገር እርግጠኛ ባልሆነም ምክንያቷ ሀና ናት። ሀና ሀና ሀና ማት ሰራተኛዋ፣ አለች አ እሷ ከዚህ ቤት ከገባች በኋላ ህመሜ ቀንሶልኛል። ያንተ ጤንነት ከእሷ ጋር ምን አገናኘው አለች ወይዘሮ ሚላት። አላቅም ስለ ህመሜ የተጠይቀኝና ምን መመገብ እንዳለብ ምን መጠቀም እንዳለብ ስትነግረኝ ሰበቡ እሷ ስትሆናለች። እሷ ህን በምን ታቃለች? እሷማ ስለ ፀሐይ ስለመጣኝ ነው እንጂ የታመምኩት ለዛ አይደለም። ሰው ግን የሰውን ድክመት የሚጠቀምበት እንዴት ነው? አለች ወይዘሮ ሚላት ስለምንድን ነው የምታወሪው? ማየ፣ እሱን እኔ ነኝ የማውቀው። እኔ መፍትሄ እፈልጋለሁ። አንተ ዝም ብላ ትጨነቅ። ሀናን እኔ እንዳታገኝ ስላደረግሻት በጣም ተቀየም ያለሁ። ይሄንን ነገረችኝ? እንዴ፣ አለችው ይሄንን የጠየ ነገረችኝ። አስጨንቅያት ነው። ስለዚህ አሁንም ማየ፣ አንቺ ሂደች ከጠየቅሻት የምር እንጣላለን ባንቺን ሰራተኛ ምክንያት እኔ እናንተ እንጣላለን፣ አለችው። ሀና ሰራተኛችን ሳይሆን እህቴ መስላን የምትታየን ስታወራ ስትጫወት በጣም ደስ የምትል ልጅ ናት። እሱስ እውነትህ ነው አለች ወይዘሮ ሚላት። እኔም ንዴቴ መቆጣጠር እያቃተኝ ቆጣታለሁ እንጂ ልጅነቷ፣ ቁንጅናዋ፣ ለሰው ያላት ክብር፣ ሁሉ ነገሯ በዛ ላይ ያለች በትምህርቷ ጎበዝ ተማሪ መሆኗ ዝም ብዬ ሳያት በቃ ልጅነቴን ታስታውስ ወጣትነቴን ታስታውሰኛለች አለች ወይዘሮ ሚላት ውይ አንዳንዴማ ዘለሽ ቀፊያት ቀፊያት የሚል ስሜት ይሰማኛል አለች ግን ደግሞ የቤት ሰራተኛ ትንሽ ስታቀርቧቸው ታዛዥ ከሚሆናቸው በላይ እራሳችን ላይ ፍንጥ የሚሉት ነገር አለ አለች ሀና ግን እንደዚ አይነት ሰው አይደለችም ስትቀርቢያት የዋህነቷን በጣም ጥሩ ልጅ ናት ሲል ይናገራል ምናሴ። በሻንተ ተነስና ቀለል እንዲልጅ ተጣጠብና ምግብ እንመገብ ትለዋለች ማለት ነው። እሺ እማዬ ብሎ እንግዲህ ከዛ ይነሳል እሱ ሀና ስራውን አጠናቃ ወደ ቤት ስትሄድ አባቷ እንግዲህ ለምን ጆሮ ቀረ አሲር ሲል እኔ እንዳትመጣ ብየው ነው ብላ ስትለው፣ በይቅርታ አድርግለት፣ ይቅርታ በይው፣ በፍጹም መምጣት አለበት። እኔ እኮ ምን ሆኖ ጠፋብኝ እያልኩ ነበረ ይላሉ ማለት ነው። አባንተ ካልክሽ ብላ ደውላ አሲርን እንግዲህ ይቅርታ ጠየቀችውና ቤት አባቷ ድረስ እንዲመጣ አደረገችው ማለት ነው። ከዛ በኋላ ወይዘሮ ሚላት ቁጭ ብላ ማሰብ ጀመረች። እና ወደ ደላላ ወደ አመጣት ደላላ ስልክ ተደውል እና እባክህ የሰራተኛዋን የሀናን ቁጥር ስጠኝ። እንዴ እርስዎ አሰሪ ሁነው እስካሁን ስልክ ሆና አላዙ ሲል ይጠይቃቸዋል። አዎ በቃ አሁን አንተ የድሆችናት ወይዘሮ ሚላት ነበር ያላትና እንግዲህ ስልኩን ተቀበለችና ወደ ሀና በደወል ጀመር ደላለውም እንግዲህ ስልኩን በቴክስት ሲልክላት ወይዘሮ ሚላት ወደ ሀና ትደውላለች ማለት ነው። ሀናም እንግዲህ የማታውቀው ቁጥር ስለተደወለ ማን ይሆን ብላ ምግብ እያቀረበች ነበር ላባቷ ማለት ነው። ያንን ምግብ አቋርጣ ሀሎ ስትል እንግዲህ የስልኩ ጥሪ የወይዘሮ ሚላት ጥሪ ይሆናል ማለት ነው። በጣም ነው የደነገጠችው። ምን ይሉኝ ሊሆን ይሆን ከስራ ሊያባሩኝ ይሆን ወይንስ ምን ሊናገሩኝ ይሆን የሚል ነበርና እባክሽ አንሺ፣ ስሩን ስልኩን አንሺ እንጂ ሲላት አባት የሆነ ሰውንም አላቀው ነው፣ ስትል ቢሆንም አንሺው። በቃ ምግቡን አቅርቤለት አነሰዋለሁ አለች ማለት ነው። ሀና ሀና እንዴት ነሽ? አቤት። ወይዘሮ ሚላት ነኝ። ሚላት አሰሪች ነኝ አለቻት። ውይ ቅርታ ትዬ ስለላወቅኩት ቆጥሮ ነው አለች። በሰላም ነው በዚህ ሰዓት የደወሉት አለች ሀና። ነገ የትምህርትሽን ማስረጃ እና የስራ ልምድሽን ይዘሽንን የማንን የኔን አለቻት፣ የተንቀጣቀጠች ማለት ነው። እሺ ትዬ አመጣለው፣ እሺ ሰላም ደሪ ተባብለው ሲስም አሚን ሰላም ይደሩ አለች ማለት ነው። በጣም ደስታዋ ተሞላ፣ በጣም ደስ አላት። ፈጣሪዋን አመሰገነችና ና ምንድን ተፈጠረ የኔ ልጅ አሉ አባትም፣ እኔ እንጂ አባት አለቃ የነች የደወለች የሆነ ደስ የሚል ነገር ሳይኖር አይቀርም። ምን ደስ የሚል አሉ አባት ተደስተው፣ አሁን ራታችን እንብላና ነገ እናየዋለን ነገር አለመሆን አለቻቸው። ጊዜ በጣም ተደሰቱና ለፈጣሪያቸው መጸለይ ጀመሩ ማለት ነው። አባት ተደሰቱ። ምንም ቢሆን ምን እንደሆነ ባይገባቸው ከዛ በኋላ እንግዲህ አይዞሽ፣ ፈጣሪ ድንግል ማርያም ነው አትጥላሽ፣ አትጥልሽም ብለው እንግዲህ መጀመሪያ ከእናቷ የተቀበለቻትን የአንገት መስቀል አንገቷ ላይ አስገቡላት ማለት ነው። ከዛም ምናሴ ደግሞ እናቱ ቁጭ ብላ፣ ምን ሆነሽ ነው እማዬ በጧት ተነስተሽ ቁጭ ብለሻል? አላት። ምናሴ፣ እያስፈቀድከኝ መሆኑ ነው? ምን ችግር አለ? አንዳንድ ጊዜ ባስፈቅድሽ አላት። እና ልጇ ደግሞ ወደሱ ገባ። እሷም ቁጭ ብላ ተክዛ እያሰበች ነበረ። በዚህ ሰዓት እንግዲህ የልጇን ስልክ የልጇን ፎቶ እያየች ነበር። ሀሴት ደግሞ እንዴት ዛሬ ሳማረች! ማታ ራሴን እያልክ ነበረ፣ ተሻለ አለች። ማታ ዝም ብሎ ነው እንጂ እኮ ብዙም አላመመኝም። እንግዲህ የሀሴትን ፎቶ ዝም ብዬ ስመለከተው ቆንጆ ናት። አድጋ ቆንጆ የምትሆን ትመስለኛለች። በደንብ ያት እስኪ። ምንም ይቆላት ነገር እኮ የለም። በጣም ቆንጅየ እኮ ናት ሲለው፣ እስኪ ተመልከቻታልከኝ ሁልጊዜ አይደለም እንደመመለከታት ለ16 ዓመታት እኮ ልጄ አይኔ መቼ ከእሷ ርቆ ያውቃል። አዎ ስለ ሀሰት እያወራን የመጣሁበትን ረሳ። ዛሬ ትሸኘኛለሽ። በግሬ በእግሬ ሊሄድ አለ። ትላንትና ሞኛል ብለው የለም እንደ ለምን ትምህርት የትሄዳለህ ስትማየ ደሞ ደህና ነኝ እሄዳለሁ አለ ማለት ነው። ደግሞ ማታ ሰርፕራይዝ አለ። ምንድን ነው ሰርፕራይዙ? እያለ ልጅ ማታ ነው የሚነገር ያለው። ወይኔ በቃ ቀኑ ሙሉ ስጓጓ ነው የምውለው ሲናገራል። ሆዴን ይቁረጥህ አልነግርህም። እንግዲህ እኔ የሚነገረው የሀና ለሱ ዶክተር መሆንና ለሱ ተንከባካቢ መሆን ሲነገረው ነው እንግዲህ በጣም የሚያስደስት ሰርፕራይዝ ነው የሚሆንለት። ከዛ በኋላ እንግዲህ ከዛ በኋላ እንግዲህ እስኪ አምጭ ዶክሜንትሽን ብለው ዶክሜንትሽን አምጭ ብለው ስለነበር ዶክሜንቱን ይዛ ስትገባ በር ላይ ሰላምን ሰላም ስትላት ደግሞ ምንድን ነው ያልሽው አንቺ በጅሽ ነበር ያለቻት። እና ማስረጃ የትምህርት ቤት ደግሞ አንቺ ተማሪ ሆነሽ ትምህርት ማቋረጥ ጉድ እኮ ነው ደግሞ የሰራተኛ ተማሪ አለው እንዴ ብላ ነበር ያለቻት እና ሰላም ከዛ በኋላ እንግዲህ ዶክሜንቱን ይዛ ልታሳይ ስትገባ፣ ውድቅ ስትል የአንገቷ ሐብል ውድቅ አለ ማለት ነው። የአንገቷ መስቀል ያ የአንገት መስቀል ግን ብታየው ኖሮ ወይዘሮ ሚላት ልጇ መሆኗን ታውቃት ነበር። ግን እጇ ላይ ብድግ አድርጋ ያዘችው ማለት ነው። ከዛ በኋላ ዶክሜንቱን ስታሳያት በቃ እንግዲህ፣ ከዚህ በኋላ ስራሽ መቀጠል አለብሽ አለቻት። በጣም ታሳዝናል። በር ላይ ስትገባ ድፍት ስትል ቶሎ ብላ ነው የአንገቱን መስቀል ያነሳየው እንጂ ትኩረት አድርጋበት ቢሆን ነገር አለሙ አልቆ ነበረ ማለት ነው። ተረጋጊ ሀና፣ የምን ሆንሽ አለቻ። ከደስታዋ ብዛትና ይሆናል መሰለኝ ከዛ ሀኒዬ እንደምን፣ እኔ እኮ ጥሩ ልጅ ናት አለ አባት። ደግሞ የዋህ ናት አለው። ለአሲሪ ሰው አክባሪ ናት አለው። አንዳንድ ጊዜ ሳያት በራሴ አፍራለሁ። በጣም ሰው፣ እኔም ሰው ተብዬ ጠራለው ይላል አሲር ለአባት። እየው እኔ እምልህ እኮ ምን እንደሚሻለ አላቅም አሉት። ማለት ነው በጣም የተለየች ልጅ ናት። እንዴት አድርገው ቢያሳድጓት ይሆን አለ። አይ ልጄ ተወልዳ ሳይሆን ከአምላክ ተሰጥቶኝ ነው ይቺ አለች። የተወለደ የተሰራ ነው እንዴ? ሃና ብዬ ያልኳ ስጦታዬ ከፈጣሪ የተሰጠችኝ ስጦታ ናት አላቸውና ፎቶግራፉን ሲያይ ምንድናት እሷ ሲል ይች የሃና የልጅነቷ ፎቶ ነው ማየት ፈልቻላል ሲላቸው እስኪ ስልክ ተደወለና ተቋረጠ አክሱም ላይ ቤተ ክርስቲያን ላይ እንዳገኟት ሊገልጹለት ሲሉ ስልኩ ሃና በመደወሏ ተቋረጠና ከዛ አባቷን ሃናና አባቷን ሲያገናኛቸው ልጄ ምን ሆነች ብለው ደነገጡ አይ ምንም አልሆነችምን አባ አለቻቸው። አቤት አሉ። ስራው እኮ ተሳካልኝ። እውነትሽና? ሃንዬ? አዎ አባዬ፣ በጣም ተደስቻለሁ። እንኳን ልጄ እንኳን ደስ አለሽ አሉ ማለት ነው አባት ከዛ በኋላ ደስ ሲልሽ አንቺን እኔን ደስ ይለኛል ሲሉ ተደስቻው። በቃ ይሄንን ልንገርሽ ብዬ ነው አባ፣ ማታ ስመጣ በደንብ አወራሃለው። ስትል አባቷ ጋር ስልኩን ተሰናበተች እና በጣም ተመስገን አሉ። እናወራለን ማታ፣ እኔ ልጅ አይዞሽ አሉና ተስፋ ሰጧት። እሷም እዛ ስራ ምናሴን ለመከታተል የተቀጠረችበት ወንድሟ ቢሆንም ባታቅም፣ መቼም ስራውን እድሉን በተማረችበት ማግኘቷ በጣም ተደሰተች በጣም ደሰቱላቸው አጋጣሚ ደግሞ ወይዘሮ ሚላት ወደ ቱርክ ለስራ ለመሄድ መጣላቸው እና ቱርክ ሊሄድ ስለሆነ እስከምመጣ አደራሽን ልጆቹን ተንከባከቢያቸው። መቼም ሰላምን ቻላ አድርጊያት እና እኔ እኔ ልሸኝሽ እስኪ ዛሬ ከቤት ብለው ነበር ዛሬ ከቤት እየሸኛት ስትሸኛት ነበር የነገሯት እና ምን ነው ዛሬ ጥፋት አጠፋሁኝ እንዴ ስትላቸው አይ እንደሱ አይደለም በምናሴ ጉዳይ በምናሴ ጉዳይ እንድንነጋገር ይንገሩኝ ሀና ይሄው ልጅ ቱርክ ትንሽ ጊዜ ቆያለሁ ስለዚህ ምናሴ ያለሹ አንቺ ብቻ ነች ሰላም እየምኳለች ሰላምን እንኳ ተያት አለች ናት እንኳ ንግሬ ወጥቶ ከቤት እንደውም አትቀመጥም አለች ይልቅ ከምናሴ ጎን እንዳትርቂ እሽትዬ አለች ማለት ነው። ይኸውልሽ ሀና፣ አንቺ ስራሽን በደንብ ከሰራሽ ለምናሴ ለምታደርጊለት ነገር የሰራተኝነት ደሞዝሽን ሶስት እጥፍ ከፍልሻለሁ። ወይኔ እንዴት ደስ አለኝ መሰለዎት? ከልቦት ነው? አለቻ። በጣም ነው የማመሰግኖ፣ ስራዬን በትክክል ነው የማፈጽመው። አደራሽን ሀናዬ፣ አለቻት። ምናሴ ታመመ የሚባል ነገር እንዳልሰማ፣ እኔ የቻልኩትን ሁሉ አደርጋለሁ፣ ፈጣሪ ያግዘኛል። አለችና መሰና ፀብ ላይ እንዳትገቢ ዝም ቢያ ቻል አድርጋያት ብሰድብሽም ብታመናጭቅሽም ቻያት እኔ እስከምመጣ መቻቻል አለብሽ ብላ አለቻት። ችግር የለም አሌ፣ ሀናዬ ማለት ነው። ወይ ሃናዬ፣ ሰላም ውደሪ፣ ወደ ቤትሽ ግቢ ብለው ከወይዘሮ ሚላትና ሃና ተሰነባበቱ ማለት ነው። እንግዲህ ቀጣይ እንግዲህ እውነት በምን አይነት መንገድ ይሄድ ይሁን? በጣም ደስ ብሏታል ሃና፣ እየተደሰታለ ምናሴ በጣም እንደሚደሰት ነው ምሽት ላይ ሰርፕራይዙ ሲነገረው ማለት ነው። የዛሬው በዚህ ተጠናቋል። ቀጣዩ እስከምናቀርብላችሁ ሰናይ ቀን ተመኘንላችሁ።